አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ የቻናል የቤተሰቦች እንዴት ናቸው ናቸው? ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀመሩት። ውድ የሀገሬ የመዳም ቅመሞች ያው እናንተ ናችሁ ዩቱብ የምታበራራቱት ማንኛውንም ሰው እና ሀባይ ዊችን ዛፋ። አሁን ጓደኛዬ ልትቀፈቅፋት ነው፣ ጎበዝ ጎበስነች። ጓደኛዬ እዚህ ጋር ዱባይ ላይ የሴት የወንድ እንዲ ስራ የለም አሁን መሰላላ አምጥታለይ። አሁን ውሃ ስታጠጣ ነው የቆየች። ይሄንን ዝጋ። እኔ ደግሞ ልብስ እያጠብኩ በዝብቅ ብዬ ነው። አየሩ ሙቀት ነው። አሁን ላይ ስድስተኛው ወር አጋማሽ ላይ ነው ያለ ነው ዱባይ ማለት ነው። እና ሙቀቱ በጣም ቀውጧል። አሁን አየር አለ በጧት ስለሆነ እና ሀቢቢ የዱባይ ስራ እንዴት ይዟችኋል? ያ ከየት ሀገር እንደምትከታተሉኝ ባላውቅም ግን የዱባይ ስራ በጣም ይከብዳል። በተለይ በተለይ የማዳም ኮንትራት ቤት ያለን ማለት ነው። ዘንድሮ ይሄ ተምራችን አላፈራም። አምና ግን አፍርቶ ነበረ። ዘንድሮ ለምን እንዳላፈራ አላውቅም። ውሃ አላጠጣችሁም? እና ይሄንን ይመስላል። ወ አሁንችን ቀፍቅፈን ቀፍቅፈን ነው የምንለቃ። ውጪ እኔማ ይዘልሻል። ቪዲዮ እየቀረጥኩ እንዳትገቢብኝ እኮ ነው ሀጋይ ባበረታቱን ስደት በቃ እንዲለን ቪቱ ዶላር ተከፈለን ቶሎ ብዬ ነው የምሄደው አገሬ ማለት እና ይሄን ይመስላል ነው የቆረጠች ጓደኛዬ።

አይ በዚህ ሙቀት ውጭ ማስራት ማለት፣ እንደዚህ ሰርተን ነው እኛ የምንበላው

ጌታ አይጠበቀን፣ ብቻ መሲ ላስገባሽ

ማስፈጫውን እኮ አደለም ሚያልኩ ምግቡን መግዣ ካላላችሁስ እህሉን አላውጣችሁ ነው። ግን እኮ ጤፎው ተሽጦ እንትን ስንዴው ተሽጦ የጤፉ ዋጋ አይችልም።

ያ አድጓል አልዛጋ ያለው ግን እኮ ያ መኪና ምናምን ምንም አያደርግም። ቁራጡ ሲለን እንቆርጣለን። ያንን ይሄ እኮ በር ስላግ እግርሽን ሰብስብ፣ ይዤ ለፋ አብሽሪ፣ ጓደኛ ያልፋል። ይሄም ሽማሬ ቁጭ ብለሽ አንቺ አሁን አብሽሪ አብሽሪ የኔ ውድ አሁን እንግዲህ ይሄንን ሰርተን ምናምን ነው ብር ብር ብር የሚሉና አይደል፣ ይሄንን ሰርተን አንዷ ማለት አሁን የነጎደኝ ክፍለ ሀገር ድረስ ቤት ውስጥ ወላይ

ቢኖርስ ልጁን ለቤተሰብ አትሰጥም። እሱን ለመያዝ ነው። ሰራተኛ አይገባቸው ቤት ውስጥ። አዎ ካበስላለች፣ ለዛ ብላ ታስገባለች እች መታ

ጎሬ ለመስማት ነው ጓጓሽ? በጣም ጓጉቻለሁ። ግን የኛ ያለ ዝቅታ የኛ ያለ አታስ ውሳ ሰርታ፣ ሁሉም ነገር ሰራተኛ ውሳ ካስተካከለች በኋላ የሷ ኑሮ ላይ ሌላ ሰው ማስገባት ማለት እንዴት ያለ ያምሻ እና አሁን ምን ሆነ መጨረሻው?